ዳ ባህል ላይ ተቀይመሃል ይቅርታ እንድትጠይቃት ፈልጋለሁዴቷ ተቀጠልበት መቼ ይቅርታ አርጊ ላይ ለምነ ምላት እንደዚ አይነት ወሬ ከሀይሚ ጋር እንድታወራም አልፈልግም። ምክንያቱምንድነው? ሄኖክ እንግዲህ መታኝ የሄደችው ሀይሚ ቲናት የንቀት ምት፣ ስለዚህ ይቅርታ አልጠይቃትም እያለ ነው። አላጠፋውም ይቅርታ አልጠይቅም እያለ ነው ሄኖክ። አጥፍታል። ብዙ ተመልካቾችን አስተያየት አዳምጥ ማለት ነው። አንድ ሰው ለማስታረቅ ሲሄድ በአንድ ጎን ሳይሆን በሁለቱም ሆኖ ያለፈውን ነገር ሳይነሳ ነው ማስታረቅ ያለበት። ስለዚህ ሄኖክ ዛሬም ቢሆን ተሳስተሃል። እንግዲህ ፍፄ ቤት እንገኛለን። በዚህ አጋጣሚ ፍፄ የሀይሚና የብሩኬ መከታ ከልብ እናመሰግናለን። በጣም መልካም ሰው ነህ። የማትቀየር እስካሁን እንግዲህ እስከ መጨረሻው እንግዲህ በዚህ መልኩ እንዳትቀየር ማለት ነው እኛ እኮ ግራ ገባ እንቢ ያለ ሰው ጥሩ የምንለው ሰው ተቀይሮ ነው የምናየው። እና እንደዚሁም ደግሞ ሄኖክ ካለክበት መለስ ስበል ማለት ነው ጥፋተኛ ነህ። ኦፍኮርስ ጥፋተኛ ነህ። አሁን ፍፄ ከሀይሚም ከብሩክም ጎን ሆኖ ነው ያስተካክል። እሷንም ይቅርታ አሰላም አለይኩም ረሀምቱ ላሂ ወበረከቱ ውድ የተከበራችሁ የኦምኒያ ቲዩብ ታዳሚዎች እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? ልኝ ሰላማችሁ ባላችሁ በብዙት ይበልኝ። እንግዲህ ከዚህ ቀደም ያው ብሩክና ሀይሚዬ በተጋጩበት ሰዓት ፍጼ ከሁለቱም ሆኖ ሀይሚትዬ ሰው በሚያስፈልግበት ሰዓት ማለት ነው በሚያስፈልግባት ሰዓት ሰው ያስፈልገኛል በምትልበት ሰዓት ፍፄ ነበር። ሰፖርትም እያደረገ ያለው ፍፄ ሀይሚዬ ጋር ቢሆን ብሩክንም ሀይሚዬንም በአንድ ነው እየተመለከተ ያለው። ሄኖክ ግን ትልቁ ችግር ምንድን ነው? እኔ ከጎንክ ነኝ እያለ ብሩክን ነበር አፕሪሽት የሚያደርገው። ጥሩ ነው፣ እሱን አፕሪሽት ማድረግ ያለበት። ግን ብሩኬ ከማጋ ነው የተቀያየመው፣ ከራሱ የሆነው ከፍቅረኛ ዋጋ ነው። ስለዚህ ቢያንስ ከሁለቱም ጎን መሆንና ማስታረቅ ነበረበት። ሄኖክ አጥፍተዋል። ሬዲዮን ነው። ዛሬም ደግሞ መጠየቅ አለብህ። በጥፊ ደግሞ ያ ሁላችንም ብለናል። ችግር የለም ይገባሃል። እንዴት አስቦም እንደሆነ አላቅም። ያንን ነገርም በግልጽ እንግዲህ እንደሰማችሁት ፍፄ ሄኖክን ዛሬ ፈለገው። ባለፈው ሄኖክ ፍፄ ላይ እጁን ሰንዝረዋል። በጣም ይገርማል። ባለፈው እኮ መጥቶታል በጣም ይገርማል። እና በዛ ምክንያት ለምንድን ነው እጅህን የሰነዘርከው? እንደዚህም ደግሞ ሀይሚን ይቅርታ ጠይቅ እያለው ነው። ይቅርታ መጠየቅ ግዴታው ነው ማለት ነው። ይቅርታ ካልጠየቅ ያው የለም ሰብስክራይክም አይመለስም ማለት ነው። ይቅርታ መጠየቅ አለበት። እውነት ያለው ማጋ ነው። አሁንም ለጭቅጭቅ አይደለም በዙ የቀረው ይህ ኮግልጽ ነው ማለ ያላችሁ ያላችሁ ሰዎች አላችሁ፣ ልክ ናችሁ፣ ቀጥሉ ነው። ልክ ናቸው የፈለገውን ሰው አገባው እና ይህንን ነገር እዚህ ጋር ምን አለ ሞርዛም፣ በሌላ ቻናሌ ብዙ እያብራራ ነው ከመጀመሪያም ጀምሮ። እዚህ ጋር ደግሞ ምን አለ መሰላችሁ፣ አንድ ፍቅረኛሞች ባልየው ስላለፈ ህይወቱ ለሚስቱ መንገር አለበት ግዴታ ማለት ነው። ለመሰላችሁ ያለፈ ህይወት አዲስ ሚስቱ አይመለከታትም። ፎር ኤግዛምፕል ብሩኬ ስላለፈ ህይወት ለሀይምትዬ መናገር አለበት። አታ የአንድ ሀገር ሰውን ባይሆኑ ቢሆኑም ገባችሁ። ለምን መሰላችሁ? አሁን ሀይምትዬ ስለ ብሩኬ ከመጀመሪያ ጀምሮ ታውቃለች። ኦኬ፣ በሌላስ ምሳሌ ልስጣችሁ። አሁን ለምሳሌ አንዷ አዲስ አበባ አንደኛ ቡታጅራ ነው። ስላለፈው ታሪኩ ካልነገረ ለአዲሱ ሚስት ሜቢ ባስ ውስጥ ቁጭ ብለው ያቺ እንደ የበፊት እንኳን ፍቅረኛዬ ናት ነው ላይክ ሲባል፣ እዚህ ጋር ሴቷ ሞራሏ ይነካል። ለምንድነው ያልነገርከ? ያለፈ ታሪክ ነው እና ቶታሊ ያለፈ ታሪክ እኔ በበኩሌ ለአዲሱ ሚስት መነገር አለበት ነው ምለው። ያለፈ ታሪክ ግን ከአዲስ ፍቅረኛ ጋር አያጋጫቸውም፣ አያቀያይም። ግን ያለፈውን ታሪክ መስት ብዙ ነገሮችን ማለት ነው። የሚጠጣ ከሆነ የሚያጨስ ከሆነ የሚቅም ከሆነ እንጆይ የሚያደረግ ከሆነ እንዴት እንዴት እንደሆነ ያለፈ ታሪክ ወንድየው ከበደ ለመሰረት ቢናገር ኢትስ ግሬት ነው፣ ግዴታም ነው እና ገባችሁ። በሆነ አጋጣሚ ሰርግ ላይም ላይክም የአንድ ሀገር ሰው ናቸው እና ግዴታ ነው። እዚህ ጋ ያው ድራማ ነው እየተካሄደ ያለው ድራማ ቢሆን ያሁን እንደ እውነት አድርገን ብናስብም ያለፈ ታሪክ መናገር ጥሩ ነው። ያለፈ ታሪክ ግን አያጣላምም አያቀያይምም። ከአዲሱ ሚስቱ ጋር ጋር ማለት ነው ነገር ማለት አይችልም። እኔ አሁን እንደ እኔ ከሆነ ሰው ጋር ግንኙነት ኖሮኝ ያለፈ ሕይወት ኖሮኝ አሁን ይሄንን ሕይወት የምፈልገው ከሆነ የተነገር ደግሞ ይሄ ሚዲያ ነዛ አላለም ነው። ከዛ በፊትም ግን ነገሩ አልፏል። ሄኖክን በጣም በጣም በጣም ትኝተኛ ነው ወዶች ማለት ከምር ሄኖክ ትዊተኛ ነው። ሲቀጥል ደግሞ ፍጽ ያለው ትክክል ነው፣ እንደነገርኳችሁ ነው። አሁን ለምሳሌ የትዕግስት የአንቺ ፍቅረኛ ከአንቺ በፊት ጓደኛ አለው በቃ ያ ነገር ትዕግስትን አይመለከትም ብሎ ዝም ቢል በአጋጣሚ ሲተያዩ ይህን ነብስ አልተገዳደሉም እኮ ወይ ሰው ይሄ እኮ ፍቅረኛ ነበር፣ እና ፍቅረኛ ነበር ብሏ ቢያንስ ፍቅረኛ እንዳለው ባታውቅ እንኳን ሄዳ ሰላም ልትለው ትችላለች። ስለዚህ አዲሱ ፍቅረኛ ትዕግስት ማወቅ አለባት። የድሮ ፍቅረኛው እንዳለችው ማለት ነው። እና ቀድሞ መንገድ ግድ ነው፣ ዶች ግድ ነው፣ መስት ግን አያቀያየምም። ገባችሁና፣ ፍጹ ያለው ትክክል ነው። ይሄ ጎረምሳ ግን ይሄ ተብቷል። ይሄ የሆነ እንዴ ምንድን ነው? እንደዚህ ጥሩ ነገር ሆኖ ቢሆን እንቀጥልበት ብዬም አበረታታለሁ። ግን ደግሞ ጥሩ ነገር አይደለም። ምንም አልሆንም። ሀይሚን እኔ መቼም ቢሆን ይቅርታ አድርጊልኛላትም፣ በልቤም ኪማሊዝም ምክንያቱም እኔ እንግዲህ ቂም ያለ የማያዝት ጥሩ ነው። ቂማሊ ስም እንግዲህ ይቅርታም አልጠይቅም እያለ ነው ሄኖክ። እውነት የሚያወራ ላልከው እውነት አላወራህም እኮ እዚህ ጋር አንድ ሰው ባይዘው። ሁለት ፍቅረኛሞች ሲጣሉ ወይ ገለል ማለት ወይ ከሁለቱም ሆን ደግሞ ለማስታረቅ ምንድን ነው ያለፈ ታሪክ መነሳት የለበትም ሀይሚና ብሩክን ለማስታረቅ ከሆነ ያለፈ ታሪክ ሊነሳ የለበትም። ባይዘው ድራማ ቢሆን በጣም ትምህርት ሰጪ ነው እና ሄኖክ ያራከው ነገር ያው አንዳንድ ሰው ይሄን ነገር ያደርጋል። ስለዚህ የተወነው ትምህርት ነው። ፍጽ ያደረገው ደግሞ ጥሩ ነው። ለምን ከሀይሚም ከብሩክም ጎን ነው። ሀይሚ የዛት ታይም ሰው ያስፈልገኛል በሰዓት እናንተ እኮ ለምን ሰው ባስፈለገች ሰዓት ሰው ባስፈለገኝ ሰዓት የደረሰልኝ ነው ከምንም በላይ እና ፍጽ ቢግ ሪስፔክት ቀጥልበት በጣም ምርጥ ነው። ከሀይሚም ከብሩክም ጎን ነው ያለው ማለት ነው። በቆደኙ ይሄ ሄኖክ እኮ ሪስፔክት የለም። አንደኛ ነገር ገና ቻናል ደግ ብለህ ግርግር የፈጠርክበት በጣም የሚደብር ነው። አንተ ያልከው ለመለየት ሪዝም ፈልገሽ ነው፣ ምክንያት ፈልገሽ ነው ብለካታል። ብዙ ነገር ነው ያልካት የሆነ ዲስሪስፔክት የምትጠቀሙ ወርዶች ማለት ነው እና በዛ ላይ ደግሞ ቲቪቱ ከአንድ በቴ ይቅርታ፣ ይቅርታ እኮ ትልቅነት ነው። እኛ እኮ ችግር አለብን፣ እንዱ የሆነ ችግር እንደ ይቅርታ ደስ የሚል ነገር አለ። እንዲ አንደኛ ፈጣሪ ይወደዋል፣ ሁለተኛ ይቅርታ ይቅርታ ባባሉ። ስለዚህ ይቅርታ ብ ተንበርከከክ እንደውም ማለት ነው የሆነ መጥፎ ነገር ማስብ ያልነበረም ግን ደግሞ መሀላችን ላይ የተፈጠረ ያለው ነገር ልክ እንዳልሆነ ለማስረዳት ነው። ሚዲያ ላይ ግልብጥ አድርጋችሁ አምጥታችሁ ሰውን ለመወንጀላት ሞክሮ እያለ ነው። ሄኖክ እንግዲህ ግን በጣም ምርጥ ሰው ፍጽን እያያችሁት ነው። ይቅርታ እንኳን ብሎታል። ለምን ምንም ቂም አላያዘበትም፣ ያው ጓደኛዬ ስለሆንክ ነው እያለ ነው። ለምን እንደዛ በቦክሳት ትሆኑ? ዛሬ ግን እንግዲህ እና ሃይሚትዬ ከመጡልን ካልቀሩ ቀሩ፣ በፍቅር ይመጣሉ። ከቀሩ ደግሞ የሚያለውን ነገር በስርዓት እንዲፈታ እንጂ እንዲህ የማይሆን ነገር ውስጥ እንዲገቡ አልፈልግም። ጓደኛ ናቸው። በጣም በጣም የሚገርመው ነገር የፍፄ አንስተሳሰብ እንደምሰሙት ጓደኝነቱ እንኳን እንዲሻክር አይፈልግም እና አንዳንዴ እየተወኑትም ቢሆን የፍፄ አነጋገር አስተማሪ ነው። ደስ ይላል ማለት ነው። ይሄ ነው ከአነጋገር ግን ስርዓትም የለውም። በና ማንኛውም ቂማሪዝም ምናምን ብለው እንግዲህ ትቶ እንደሄደ ነው። እንግዲህ ወዶቼ ከምን በላይ ሀይሚና ብሩኬ ሰላም ሆነ የምጡና። እነዚህም ግን አያጋቡንም ማለት ነው። አትጨነቁ። አሁን ላይ ሁሉ ነገር ሰላም ነው። ኢንሻላህ የብሩክም ሰብስክራይብ እንትን ብለዋል። በቃ ሁሌ ሬዲ መሆን ነው። ሁሌ ፕራንክ አለ፣ ሁሌ ድራማ አለ ብለን ሬዲ መሆን ነው። ከሁለት ወር ከሶስት ወር በኋላ ደግሞ ሊጀምሩ ይችላሉ። ሆኖም ግን በፍቅር ይምጡልንና ሚዲያውን እንደ መጀመሪያቸው አስተማሪ ይሁኑ ባይነ ነው የምፈልገው እንጂ እኔ ሌላ ነገር አልፈልግም። ብቻ አብራችሁ ስለነበራችሁ በጣም አመሰግናለሁ።